ጤና ይስጥልኝ! የተወዳጁ የፋክት ሚዲያ ቤተሰቦች እንደምንቆያችሁ፣ አሁን የያዝናቸውን ዋና ዋና መረጃዎች ነው ማቅረብ ጀመርነን። ዋና ዋናዎቹም በቅድሚያ በ185 ሚሊዮን ብር ወጪ በአርቲስት እንየ ታከለ በተገነባው የባህል ምሽት ቤት ተመረቀ። የባህል ምሽት ቤቱ በጎንደር ታሪክ የሚመጥን እንደሆነም ተመላክቷል። ይህ የባሕርዳር ዩኒቨርሲቲ በተለያዩ መርሃ ግብሮች ያሰለጥናቸውን ተማሪዎችን አስመርቋል። ዩኒቨርሲቲው በመጀመሪያ በሁለተኛና በሶስተኛ ድግሪ መርሃ ግብሮች ትምህርታቸውን ሲከታተሉ የቆዩ ስድስት ሺህ መቶ ሰባት ተማሪዎችን ነው ያስመረቀው። ደባርቅ ዩኒቨርሲቲ በተለያዩ መርሃ ግብሮች ያሰለጥናቸውን ከሁለት መቶ በላይ ተማሪዎችን ለሰባተኛ ጊዜ አስመርቋል። ዩኒቨርሲቲው ባለፉት ሰባት ዓመታት የተማሪዎቹን በእውቀት በክህሎትና በተለዩ በተለያዩ የሕይወት ልምዶችን ሲያበቃ ቆይቷል። አሜሪካ በሶስት የኢራን የኒውክሌር ተቋማት ላይ ጥቃት ሰነዘረች። አሜሪካ ፎርዶውን ጨምሮ ኢራን ውስጥ የሚገኙ ሶስት የኒውክሌር ተቋማት ላይ ጥቃት ማድረሷን ፕሬዚዳንት ዶናልድ ትራምፕ አሳውቀዋል። አሜሪካ በኢራን ወታደራዊ እርምጃ መውሰድ መጀመሯን ለዓለም ሰላም ትልቅ ስጋት ነው ተመድ። አሜሪካ በኢራን የኒውክሌር ማብላሊያ ተቋማት ላይ ወታደራዊ እርምጃ መውሰድ መጀመሯን ለዓለም ሰላምና ለጸጥታ ቀጥተኛ ስጋት የሚፈጥር መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉሮዜ አሳስበዋል። ወደ ዝርዝሩ እንሸጋገራለን። በ185 ሚሊዮን ብር በላይ ወጪ በአርቲስት እንየ ታከለ የተገነባው የባህል ምሽት ቤት ተመረቀ። የባህል ምሽት ቤቱን በጎንደር ታሪክ የሚመጥን እንደሆነም ተመላክቷል። የባህል ምሽት ቤቱ የጎንደር ከተማ አስተዳደርና የክልል ከፍተኛ ስራ ኃላፊዎች መርቀው ከፍተውታል። የቱሪዝም ማዕከል የሆነችው ጎንደር በማጉላት መሰል የባህል ምሽት ቤቶችን ለማስፋፋት እንደሚሰራም ተገልጿል። የባህል ምሽት ቤቱ የጎንደር ከተማና የአካባቢ ባህል ማዕከል ሆኖ እንደሚያገለግል የተናገረችው አርቲስት እንየ በተወለድኩበት አካባቢ የዘመናት ሕልሜ በመሳካቱ ደስተኛ ነኝ ብላለች። 18 ደረጃቸውን የጠበቁ የመኝታ ክፍሎች ያሉት የባህል ምሽት ቤቱ ለ95 ወጣቶች ቋሚ የስራ እድል መፍጠሩንም ገልጸዋል። የባሕርዳር ዩኒቨርሲቲ በተለያዩ መርሃ ግብሮች ያሰለጠናቸውን ተማሪዎች አስመርቋል። ዩኒቨርሲቲ በመጀመሪያ ሁለተኛና በሁለተኛ በሶስተኛ ድግሪ መርሃ ግቦች ትምህርታቸውን ሲከታተሉ የቆዩ 6174 ተማሪዎችን ነው ያስመረቀው። በምረቃ መርሃ ግብሩ ላይ በመልእክት ያስተላለፉት በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ አመንዲ መሀመድ ዶክተር ትምህርት ትምህርት ለአንድ ሀገር ማህበራዊ፣ ኢኮኖሚያና የፖለቲካ ዘርፎች አዎንታዊ ለውጥ ለማምጣት ለሕዝብ ኑሮ መሻሻል ጉልህ ድርሻ እንደሚጫወት አስረድተዋል። ከአባይ ጓዳ ጥበብ ሲቀዳ የሚለውን መሪ መልእክት አንግበዋችሁ በጠቢብ አንደበት የባይንን የአባይን ጽናትና መንፈስ በመሸከም ለለውጥና ለእድገት ያለውን ሁለገብ ቁርጠኝነት የሚንጸባረቅባቸው የጥበብ ውጤቶች ናቸው ብለዋል። ጠቢብ ሰው ማለት የሚኖርበት ማህበረሰብ የሚያገለግል ነው ያሉት ኃላፊው፣ ያገኛችሁትን ጥበብ በዲግሪ ተወስኖ የሚቀር ሳይሆን ችግሮችን በጥበብ የምትፈቱበት ነው ብለዋል። ተመራቂዎች በቆይታቸው ያገኙትን ጥበብ በማህበረሰብ አቀፍና በቴክኖሎጂ ምርምሮችን ለሚያደርጉት ጉዞ የህይወት መሰረት እንደሚሆንም አመላክተዋል። በየተመረቁበት የትምህርት መስክ የኢትዮጵያ አጣፈንታ የሚሆኑትን ጉዳዮች ላይ ዋና አካል እንዲሆኑ አሳስበዋል። ከፈተና ጋር ስኬት ይመጣል። በተግዳሮቶችና በፈተናዎች ውስጥም አልፋችሁ ለዚህ ለበቃችሁ ተመራቂዎችና ለአንድነትና ለአብሮነት ለሕብረ ብሔራዊነት የምታስከብሩ ትውልድ መሆን ይጠበቅባችኋል ብለዋል። የዛሬው ደስታ እንዲዘልቅላቸው እንደየሙያችሁ ለሰላም ለእድገትና ለብልጽግና የበኩላችን አስተዋጽኦ ማበርከት አለባችሁ ነው ያሉት። እርስ በእርሳችሁ የተከባብራችሁና ኢትዮጵያና ኢትዮጵያውያንን ለድርድር ሳታቀርቡ ሀገራችሁን ለማስቀጠል ተጨማሪ ምርቃት የሚያስገኝ ስራ መስራት ይጠበቅባቸዋል ብለዋል። ባለውለታን የዘነጋ ሀገሩን አያስታውስምና ላስተማራችሁ ማህበረሰብ፣ አደራችሁን መዋጣት አለባችሁ ነው ያሉት። የባህርዳር ዩኒቨርሲቲ ፕሬዚዳንት መንገሻ አየነ ዶክተር በዩኒቨርሲቲው ትምህርት ጥራትና ማህበረሰብ ተኮር ስራዎችን ለዓለም አቀፋዊነትና በአማከለ መልኩ እየሰራ መሆኑን ገልጸዋል። ዩኒቨርሲቲው የአፍሪካን የ2063 አጀንዳና የዘላቂ ልማት ግቦችን ታሳቢ አድርጎ የመማር ማስተማር ስራውን እያከናወነ መሆኑን ገልጸዋል። የዩኒቨርስቲው ጥበብን ጥራት፣ ልቀትን እና እውቀትን መሰረት አድርጎ ተምሳሌት ለመሆን እየሰራ እንደሆነም አመላክተዋል። ለፈጠራ ስራዎችም ትኩረት ሰጥቶ እየሰራ ስለመሆንም ጠቁመዋል። ተመራቂዎች ካስቀመጧቸው ራዕይ ለመድረስ ብዙ ልፋትና ድካም አሳልፈው ለዛሬዋ ስኬት እንደበቁ ሁሉ ያገኛችሁትን እውቀት ተጠቅመን በትጋት ለማህበረሰብ እንዲያገለግሉ መልእክታቸውን አስተላልፈዋል። የደባርቅ ዩኒቨርሲቲ በተለያዩ መርሃ ግብሮች ያሰለጠናቸውን ከሁለት መቶ በላይ ተማሪዎችን ለሰባተኛ ጊዜ አስመርቋል። ዩኒቨርሲቲው ባለፉት ሰባት አመታት ተማሪዎች በእውቀትና በክህሎትና በተለያዩ የህይወት ልምዶች ሲያበቃ ቆይተዋል። በዚህም በተለያዩ መርሃ ግብሮች ያሰለጠናቸው ተማሪዎች አስመርቋል። የደባርቅ ዩኒቨርሲቲ ፕሬዚዳንት አስማማው ዘገየ ዶክተር በዩኒቨርሲቲው ከመደበኛ የመማር ማስተማር ስራው በተጨማሪም በጥናትና በምርምር በማህበረሰብ አቀፍ አገልግሎትና በቴክኖሎጂ ሽግግር መርሃ ግብሮችም የተለያዩ ተግባራት ማከናወኑን አስታውሰዋል። ትምህርት ከህይወት ውህደት ጋር ተሰናስኖ የሚሄድ ቀጣይነት ያለው ምዕራፍ ነው ያሉት ፕሬዝዳንቱ በቀጣይ ለበለጠ ስኬት መትጋት እንደሚገባ አስገንዝበዋል። የሰሜን ጎንደር ዞን ተወካይ ምክትል አስተዳዳሪና የሲቪል ሰርቪስ መምሪያ ኃላፊ ያሬድ አበበ የዩኒቨርሲቲው ከመማር ማስተማር ስራው በተጨማሪ የሰራቸው ለሚገኙ ዘርፈ ብዙ የልማት ስራዎችም እውቅና በመስጠት አመስግነዋል። ነገር ግን የተሻለ ለማድረግ ዘመኑን የሚመጥኑ ሁለንትናዊ የለውጥ ጎዳና ላይ ለመራመድ ቅድሚያ ለትምህርት ዋጋ መስጠት ይገባል ብለዋል። ተመራቂ ተማሪዎች በትምህርት ቆይታቸው ያገኙት ንድፍ ሀሳብና ተግባራዊ እውቀት በመጠቀም ማህበረሰቡን በተገቢው መንገድ ማገልገል እንደሚጠበቅባቸውም አስገንዝበዋል። ይህ ሰሜን ጎንደር ዞን ከፍተኛ ፍርድ ቤት ፕሬዝዳንት ግዛቸው ሕግ ከእውቀት ከክህሎት በተጨማሪ የስሜት ብልህነትን የሚጠይቅ መስክ መሆኑን ገልጸው ተመራቂ ተማሪዎቹ በአርቆ አሳቢነት ለፍትህ ለርትዕ ሊቆሙ እንደሚገባ ለሕግ ትምህርት ተመራቂ ተማሪዎች አስገንዝበዋል። ከፍተኛ ውጤት ያስመዘገቡት ተመራቂ ተማሪዎች በበኩላቸው ከመምህራን ክትትልና ድጋፍ በተጨማሪ ጊዜን በአግባቡ በመጠቀምና የንባብ ባህልን በማዳበር ለስኬት መብቃታቸውን ተናግረዋል። ትምህርት የለውጥ ሂደት እንጂ አለቀ የሚባል ጉዳይ አይደለም ሲሉም ነው የተናገሩት። ቀጣይ የህይወት ምዕራፎቻችን በስኬት ለማጠናቀቅ ትጋትና ትዕግስትን የህይወት መሪ በማድረግ እንደሚገባቸውም ተመላክቷል። አሜሪካ በሶስት የኢራን የኒኩሌር ተቋማት ላይ ጥቃት ሰነዘረች። አሜሪካ ፎርዶስን ጨምሮ ኢራን ውስጥ የሚገኙ ሶስት የኒኩሌር ተቋማት ላይ ጥቃት ማድረሷን ፕሬዚዳንቱ ዶናልድ ትራምፕ አሳውቀዋል። ፕሬዚዳንት ትራምፕ የአሜሪካ ወታደራዊ ኃይሎች በፎርድ በናታዝ፣ እና በኢስፋን የሚገኙ የኢራን የኒኩሌር ጣቢያዎች ላይ በጣም የተሳኩ ጥቃቶችን ማድረጋቸውንና አሁንም ሁሉም በአሜሪካ አውሮፕላኖች ላይ ከኢራን የአየር ክልል ውጭ ናቸው ሲሉ ተናግረዋል። በጥቃቱ ቱ ቦምብ ጣይ አውሮፕላኖች ተሳትፈዋል ተብሏል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ባስተላለፉት መልእክት የቴህራን የኒውክሌር መርሃ ግብር ዘውድ የሆነው ፎርዶ ጠፍቷል ሲል ገልጸዋል። ሮይተርስ እንደዘገበው ኢራን በፎርዶ የኒውክሌር ጣቢያ ጥቃት መድረሱን አረጋግጣለች። ኢራን በእስራኤል ጥቃት ከተከፈተባት ወዲህ 400 ሰዎች መገደላቸውን እንዲሁም በትንሹ 3056 ዜጎች ደግሞ መቁሰላቸውን ገልጻለች። የኢራን ጥቃቱ የሞቱት እስራኤላውያን 24 ናቸው። አሜሪካ በኢራን ላይ ወታደራዊ እርምጃ መውሰድ መጀመረዋ ለዓለም ሰላም ትልቅ ስጋት ነው። የተባበሩት መንግስታት ድርጅት አሜሪካ በኢራን ላይ የኒውክሌር ማብላሊያ ተቋማት ላይ ወታደራዊ እርምጃ መውሰድ መጀመረዋ ለዓለም ሰላምና ለጸጥታ ቀጥተኛ ስጋት የሚፈጥር መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉሬዚ አሳሰቡ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ እስራኤልን ለማገዝ በኢራን ላይ ወታደራዊ እርምጃ ለመውሰድ በሁለት ሳምንታት ውስጥ ውሳኔያቸውን አሳውቃለሁ ብለው ነበር። ሌሊቱን ደግሞ አሜሪካ ተዋጊ አውሮፕላኖች ወደ ኢራን በመላክ ሶስት የኢራን የኒውክሌር ማብላሊያ ላይ ኢላማ የጠበቀ ጥቃት መፈጸሟን ፕሬዝዳንቱ ተናግረዋል። የተመድ ዋና ጸሐፊ ይህንን ተከትሎ በኤክስ ገጻቸው ባሰፈሩት መልእክት አሜሪካ በኢራን የወሰደችው ያለው ጥቃት አሳሳቢ ነው። ይህም ወደ አለም አቀፍ ተዛምቶ ለዓለም ሰላምና ጸጥታ ትልቅ ስጋት የሚሆን ነው ብለዋል። ግጭቱ ተስፋፍቶ ከቁጥጥር ውጭ በመሆን በቀጠናው ሆነ በሞላው አለም ባሉ ንጹሐን ላይ ጉዳት ሊያስከትል ያስከትላል ሲሉ ነው ስጋታቸውን የገለጹት። ሁሉም የተመድ በአባል አገራት የድርጅቱን ቻርተርና ለአለም አቀፍ ህግን እንዲያከብሩ ጠይቀው በግጭቱ ቤንዚን በመጨመር እንዲባባስ ከማድረግ እንዲቆጠቡ ጥሪ አቅርበዋል። በኢራንና በእስራኤል መካከል ያለውና ሌሎች ግጭቶችን መፍቻ ትክክለኛው መንገድ አንድ ብቻ ነው፣ ይህም ዲፕሎማሲያዊ መንገድ ነው ብለዋል። ግጭቱ ዛሬም ነገም ሁሌም በሰላማዊ መንገድ እንዲፈቱና ሰላም እንዲሰፍ ተስፋ አደርጋለሁ ሲሉም ገልጸዋል።